አይኩም ወረሕመቱላሂ ወበረካቱ የተከበራቸው የተወደዳቸው ውድ የዩቲዩብ ተከታታይ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ ብያለሁኝ። አዲሶች በላይክ በሰብስክራይብ ገቡ፣ ነባሮች ደግሞ በላይክና በሽር እንደዚ ሆ በኮሜንት ሀሳባችሁን ግለጹልኝ ሁላችሁም። ዛሬ የመጣሁት አይሚና ብሩክ ማለት ነው፣ የመጡት በሶፍና በፔሎ ነው። በጣም ደስ ይላል እናንተ በጣም የሚያምርባት በጣም ነው የሄደባት ፔሎ ማለት ነው። እና መብሮክ መብሮኩ ብለናል። ደስታቸው ደስታችን ነው። የኛ ቅኖች፣ የእኛ ውዶች ማለት ነው። እነሱ የመዳም ቅመሞች ትለያላችሁ ይላሉ። የእኛ ደግሞ እነሱን የእኛ የፕራንክ አባቶች እና እናቶች ትለያላችሁ እንላቸዋለን ማለት ነው። ፕራንካቸው ሶስት ቀን አራት ቀን ቢቆይ የእነዚህ ደግሞ የሚሰሯቸው ነገር በጣም አስተማሪ ናቸው፣ ተወዳጅ ናቸው። ከሌሎች ዩትበር የነሱ ደስ ይላል ማለት ነው። የሚሰሩት ድርጊቶች በጣም ደስ ይላሉ። ፕራንካቸው አራት ቀን አምስት ቀን ቢቆይ ራሱ የሚሰሩት በጣም ደስ ይላል እና እኔ አድናቂያቸው ነኝ። ያው እነሱ የሚሰሩት አስተማሪ ነው። ለምን በባልና ሚስት መሀል ሌላ ሰው ሲገባ ያን ትዳር ይበላሻል። እነሱ የሚሰሩት እንደዛ ነው እና የሰው ምክር አትስሞ በእናንተ መሀል ሌላ ሰው ሲገባ፣ አትስሙ፣ ዝም በሉ፣ ትዳራችሁን አታበላሹ ማለት ነው። እንደዚሁ ደግሞ እሷ የምትሰራቸው ነገሮች እኔ ፕሩክ ሚስት በሆን በመሀላችን የእሱ ጓደኛ ቢመጣ እኔ ወደ ጓደኛው ጥየው አልሄድም የሚል ነው የምታስተምረው። እና ለምን ብዙዎቻችን እናውቃለን ወንዶች ሚስት እያላቸው ሌላ ሴት ካዩ ወደ ሌላ ሴት ይሄዳሉ። ሴቶችም እንደዛ ባል ያላቸው የባላቸውን ጓደኛ ይዘው ያድራሉ፣ ይውላሉ፣ ያወራሉ፣ ይጫወታሉ። እና እነሱ እንዲህ አይነት ሴቶች እና እንዲህ አይነት ወንዶች አሉ ብለው ለማስተማር ነው የሚሰሩት ማለት ነው። በጣም ልዩ ናቸው የሚሰሩት፣ በጣም ቆንጆ ነው፣ ተደናቂ ነው። እኔ አድንቂያቸዋለሁ፣ በጣም አድንቂያቸዋለሁ። ለምን የሚሰሩት ነገር ጥሩ ነው። በዚህ ወይ ያስተምራል፣ ስለሚያስተምር ነው እንዲህ አይነት ነገሮች የሚሰሩት እና የነሱ ፕራንክ ይሻላል ከሌሎችም፣ ማለት ነው። ለምን የሚሰሯቸው አስተማሪ ናቸው። ጥሩ ጥሩ ነገሮች ናቸው። ያኔ ደስ የሚሉ ነገሮች ናቸው የሚሰሩት ማለት ነው። እና ሀሳቤን ከወደዳችሁ በላይክ በሰብስክራይብ አሳዩኝ ማለት ነው። የኔ ቆንጆች መብሩክ፣ መብሩክ ልልልልል ብለናል። በጣም ነው የሚያምሩት። ወይኔ እንዴት ደስ እንደሚሉ ማለት ነው። ውብ ናቸው እኮ ያ ሰላም ትለያላችሁ። በእውነት በጣም ነው ያመራባችሁ። ደግሞ በጣም ነው የሚያምርባት ልብስ። በነገራችን ላይ እሷ ሞዴል ብሰራ ያዋጣት ቀጭና፣ ሰውነቷ ያምራል። ለፎስታን ለማስታወቅ፣ ለሁሉም ነገር ያምርባታል ማለት ነው እና መብሮክ፣ በረናን፣ ብሩክ እና አይሚ የኛ ቆንጆች፣ የኛ ፕራንኮች፣ የኛ ድራሞች ማለት ነው። አሳዩነ ድራማችሁን በቀን በቀን ወደናችኋል አይደል? እስቲ ማን ነው እንደኔ በጣም የሚወዳቸው በኮሜንት ሀሳባችሁን አስቀምጦልኝ። እኔ ይመቹኛል ከሌሎች ዩቱበር እነሱ ይመቹኛል። ሶ ትናንትና ሚፍታህ የሰራውን ቪዲዮ አይተናል። በጣም ከባድ ነበር ያነ ፕራንክ የሰራው ማለት ነው። ሶ ቪዲዮ ጠፍቷል። መጀመሪያ ኮሜንት ነበር የዘጉት፣ እዛ ደግሞ ቪዲዮን አጥፍተውታል። ያው ዛሬ ደግሞ በአዲስ መጥተው ናዲያ ደግሞ እሱም ፕራንክ አረጋለሁ ብላ እንግዲህ ደግሞ እየሞከረች አይተን ነበር ማለት ነው። ሶ ጥሩ ነው ምንም አይልም፣ ግን የምንሰራቸው ነገሮች እያሰብንባቸው ብንሰራ ጥሩ ነው። ከበድ ከበድ ፕራንክ አለመስራት ጥሩ ነው። እየተስፋረጋለሁ ለምን አይሆንም? ጥሩ ጥሩ ፕራንኮች አትስሩ። ስሰሩ ቀለል አድርጋችሁ። ትናንትና እንደዛ ተንሰቅስቃ እያለቀሰች ዛሬ ደግሞ ምንም እንዳልሆነች ሁና ዓይኗን በጫ አጥባ ነበር የመጣችው ናዲያ ማለት ነው። ምን አስባ ነው? እኔ ትናንትና እኮ አልቅሻለሁኝ እንደዛ ስቅስቅ ብላ ስታለቅስ እኔ ፕራንክ መሆኑን እያወቅኩኝ እኔም ስቅስቅ ብየልቅስ ዛሬ ደግሞ አታፍርምና አይኗን በጨዋጥ ባልመጣችም ጉድ እኮ ነው። እኔማ በቃ ተጃጅ እያለ ማለት ነው። እነሱን ባየው ቁጥር እያለቀስኩኝ ወይ እናንተ ታለቅሳላችሁ፣ ወይ ሳታለቅሱም እኔ አይሚ ስታለቅስ አለቅሳለሁ፣ ብሩክ ሲያዝን አዝናለሁ። የሚሰሩትን እኮ እያወቅኩ ነው እንደዛ ማለቅሰው ላሁለላቁት ለብላ እናንተም እንደ እኔ ናችሁ? እነሱን እያያችሁ ታለቅሳላችሁ ወይስ ምንድን ነው? እኔ ሀሳባችሁን በኮሜንት ግለጹልኝ። እኔ ብቻ ነኝ የተጃጃልኩት ወይስ እናንተም ተጃጅላችኋል? እንደ እኛው እንደ እኔው ሲያለቅሱ ታለቅሳላችሁ? በቃ ሲያለቅሱ ማልቀስ ነው ስራዬ፣ ሲስቁ መሳቅ፣ ሲያዝኑ ማዘን፣ ሲበሳጩ መበሳጨት እኔ እኮ የእነሱን ድርጊት እያየውኝ እዚህ መዲያም ስጠራኝ መበሰጫጨት ጀምሬያለሁ። በገዛ ቤቷ በገዛ ገንዘቧ በምትከፍለኝ ማለት ነው። በቃ እነሱ ሲበሳጩ እኔም እበሳጫለሁ። እነሱን ሲያለቅሱ እኔም አለቅሳለሁ። ግን ደስ ይላሉ ወይም በጣም ነው ደስ የሚሉት። በእውነት በጣም ነው ደስ የሚሉት። አድናቂያቸው ነኝ። የኔ ልዮች የኔ ቀኖች በርቱ። ያው ግን ከአሁን በኋላ ፍራንኩን ቀለል አድርጉልን። ለኛም አስቡልን። ለኛም አስቡልን። እኛ እናንተን እያየን እያለቀስን ኖሯ። ለኛም አስቡልን። ካሁን በኋላ ስትሰሩ የተለያዩ ነገሮች ለእኛም እያስባችሁ ስሩ። እንወዳችኋለን፣ እናከብራችኋለን። አይ ላቭ ዩ ሞር ብለናል። እናንተን ማለት ነው የምትሰሩት ነገር በቃ ደስ ይላል። ያው ከፊልም አይተናነስም። ያው ፊልም በሉት ስለዚህ አድናቂያችሁነን እናመሰግናለን። አዳዲስ ነገሮች ስለምታሳዩ እና አስተማሪ የሆኑ ነገሮች እኛም እየተማርን ነው በዛው እና እናመሰግናለን። እንግዲህ ፕራንካችሁን ቀላል ቀላል እያደረጋችሁ ስሩ፣ እኛም እንከታተላችኋለን። አመሰግናለሁ። ላይክ ስለምታደርጉኝ ስለምታበረታቱኝ፣ በጣም ነው የማመሰግነው። እንደዚሁም አስተያየታችሁን በኮሜንት ግለጹልኝ ማለት ነው ፕራንኩ ይቀነስልን የምትሉ ፕራንኩ አይርዘምብን የምትሉ ፕራንኩ ቀለል ባለ መልኩ ይሁን እምትሉ የምትሉ በኮሜንት ግለጹልኝ ማለት ነው ሀሳባችሁን እና ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ በቃ እኛ የመደም ቅመሞች በትንሹ ነው ትንሽ ነገር ነው የሚያስደሳንና የሰው ደስታ ደግሞ ደስታችን ነው በቃ ሲያዙኑ ማዘን ነው፣ ሲያለቅሱ ማልቀስ ነው በቃ ሲከፉ ይከፋናል፣ ሲስቁ እንስቃለን። በቃ እንደዚህ ነው እኛ የመድያም ቅመሞች እና ያው እንከታተላቸዋለን በደንብ የሚሰሩት አስተማሪ ነው እንወደዋለን። ግን በጣም ያረዝሙብናል ለሶስት ቀን ለአራት ቀን ያደረጉትን ፕራንክ ፕራንክ ለአንድ ቀን ይበቃናል። አታርዝሙት፣ ስሩ፣ በርቱ፣ ወዳቸዋለሁ። ቻው ቻው አማንላ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ቻው ቻው